በአዲስ አበባ ውስጥ ታሪካዊ የሆነ ቦታ ላይ ተገኝተናል ዛሬ። ይህ ቦታ የዛሬ 120 ዓመት የተገነባ ቦታ ነው። በመጀመሪያ የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት በመሆን ከዛ በኋላ ደግሞ ማዘጋጃ ቤት የነበረና ፍርድ ቤትም የነበረ ቦታ ነው። አሁን ደግሞ የጣይቱ የባህልና ትምህርት ማዕከል በመሆን እድሳት ተደርጎለታል። አብረውን ቆይታ ያደረጉ ስለ ማዕከሉ የሚያስጎበኙን ደግሞ የማዕከሉ የቦርድ ምክትል ሊቀመንበር አቶ ጌታቸው ቅጣው ናቸው። እሳቸው ጋር አብረን ውስጥ ያለውን የምናይ ይሆናል። አብራችሁን ቆዩ። መጀመሪያ ሲመሰረት እንዴት ነበረ? ይሄ እንግዲህ የተሰራው በዘጠኝ መቶ በ1897 ዓ.ም በዛን ጊዜ የአፄ ምኒልክ ሚኒስትር በነበሩት በእትወደድ ኃይለ ጊዮርጊስ መኖሪያ ቤት፣ ከዛ በኋላ መዘጋጃ ቤት ሆኖ፣ ከዛ ፍርድ ቤት ሆኖ በጣም ብዙ አገልግሎት ይሰጣል። ወደ ማዕከል የተቀየረው መቼ ነው? ማዕከል ሆ በጣም ነበር እና አስራ አራት በመስከረም ላይ ወይዘሮ ዓለም ጸሀይ አርቲስት ዓለም ጸሀይ ወዳጅን ታውቂያታለሽ? አሉ። ለእሷ ጠየቀች፣ ላድሰውና መልሼ በነበረበት ላድርግና ባድር አይሰጠኝ ጠየቀች። የአዲስ አበባ አስተዳደር ፈቀደ። ቦታውን መርጬ ሄደን ልስራበት ብዬ ስጠይቅ አልፈራሁትም ነበር። ከገባሁበት በኋላ ግን አንዳቸውም ክፍል ውስጥ መግባት አይቻልም ነበር። ቤቱ በጣም ወድቋል። በተለይ በቀኝ በኩል ተኝቷል። ማዕዘናቶቹ በውሃ ተበልተዋል። እያንዳንዱ ክፍል በፋይልና በውሃ ተጎርቷል። ሳንቃዎቹ እዚህም ላይ እንደምታዩት ሪፊል አድርገ ነው ነው ያስታውቃል። እያንዳንዱ ሳንቃ ክፍተቱ የት ጋር እንደነበረ ሰው መርገጥ አይችልም። ከዛ በኋላ ፈራሁ የፈራሁት ምንድነው ይሄ ቤት የወደቀ ቤት ነው እየተባለ እየተነገረኝ ዓለም ፀሐይ ከወሰደችው በኋላ ወደቀ የሚል ታሪክ ላምስ ላስቀምጥ ነው በሚል በእውነት በጣም ስጋት ላይ ነበርኩ ማልተኛባቸው ቀኖች ይበዛሉ ጨንቆኛለሁ ከዛ ሌላ ያው ያቅም ጥያቄም አለ ምን ያህልስ ገንዘብ ነው ይህን ቤት የሚያድሰው የሚል የተገመተው ወደ 11 ሚሊዮን ነው ስንጀምር እሱን በልመና ሟላሁ ስል እያንዳንዱ ዕቃ የግሽበቱ መጠን እየጨመረ ዛሬ እንግዲህ ወደ 30 ሚሊዮን ሊጠጋ ነው ይመስለኛል። ካልተከፈለ ወዳችን ጋር ያ ሁሉ አሳሰበኝ። ግን እንደፈራሁት አይደለም። ሀገሬ ውስጥ በሙያዬ ምክንያት ያገኘኋቸው ሰዎች ሀገሬ ውስጥ የተሰጠኝ ፍቅርና አክብሮት ባንኳኳሁት በር ሁሉ በጠየኩት ጥያቄ ሁሉ ህዝቡ ምላሹ በጣም ከፍተኛ ነበር። የሚያምር ነገር አለው ቤቱ ማለት ነው ማዕከሉ እንግዲህ የተሰራው ከእንጨትና ከድንጋይና ከአፈር ነው ከጭቃ አሰራሩ ይህንን በኋላ ላይ ነው እና በጣም በተዋበና ጠንካራ በመሆን 120 ዓመት ኑሮ አለመፍረሱ የሚያሳየው ያለ እና ሲታደስም አሁን እንትን ሲባል ቅርስነቱን እንደጠበቀ ነው አሁን እንግዲህ እንደምታየው እዚህ ስንረከበው የነበረው ሁኔታ ነው። አሁን ገና እንደዚህ ነበረ፣ በጣም ተበላሽቶ ነበረ። ይሄ አሁን ወደ መኝታ ቤታቸው የሚወስደው በዚህ ዓለም ፀሐይ ናት እንዳለ የተነሳችው ነው። አሁን በረንዳዎቹ በጣም ሊፈርስ የነበረ ነገር እና በጣም ሊፈርስ የነበረ ስለሆነ በጣም በጥንቃቄ አርክቴክቱ ከአቶ ፋሲል ጀምሮ የእሱ ረዳት ሌላው አርክቴክት ፍቅረ ስላሴ በነፃ አገልግለውናል። ኮንትራክተሩ በጨረታ ያሸነፈው አቶ ተስፋ ያዴሎ ነው። ይሁን እንጂ ጨረታም ሲያስገባ ባላሸነፍም በነፃ ሰራለሁ ለዓለም ፀሐይ ብሎ ቃል ገብቶ የመጣ ሰው ነው። የእሱ ረዳት ብስራት በላይ ይባላል። እንደነዚህ አይነት ቅን ልቦና ያላቸውን ኢትዮጵያውያኖች ይዤ ገንዘብ ነበር ልመና የተሰማራሁት። በገንዘብም በኩል ደግሞ የመንግስት ባለስልጣናት፣ የክልል አስተዳደር ኃላፊዎች፣ የድርጅት ባለቤቶች፣ ግለሰቦች ኢትዮጵያዊም፣ ኢትዮጵያዊ ያልሆኑም የማህበረሰቡ አባላት በስደት ዓለምም ያሉት የቦርድ አባላቶቼ፣ በአዲስ አበባም ያሉት የቦርድ አባላቶቼ፣ በኮሚቴነት ደግሞ የሚያገለግሉ በአሜሪካም በኢትዮጵያም አሉ። ወጣት ሙያተኞቼ ከጎን ቆመው እያንዳንዱ ኢትዮጵያዊ ነው ያለውን ከጡረታ ደሞዝ ጀምሮ እስከ 2.5 ሚሊዮን የረዳ ሰው አለ። በጥበብ ህይወቴ ውስጥ ጊዜያቸውን ወስጅባቸው ፍቅር የነሳዋቸውም ልጆቼ እንደገና እያሉ እንደግን አዲስ ነገር ጀመርሽ በሚል ነበር። አሁን ግን ከጎኔ ቆመው ሁኔታውን ተረድተው የእነሱንም የፍቅር ጊዜ ስላሳነስኩ ቅር ቢለኝም የእነሱም ሌገሲ ነው። የመላው የኪነ ጥበብ ጓደኞቼ ከዚህ በህይወት ያለፉት የአስተማሪዎቼ የከያኔዎች ባለሙያዎች በህይወት ያሉትም የሌሉትም የነሱም ጭምር ነው እና የነሱም ውጤት ነው። ቤቱን አጠናቀን ስንጨርስ ክብርት ከንቲባ አዳነች መጥተው ነበር እዚህ ለማየት። ሁኔታውን አይተው ያንን የወደቀና የተጎዳ ቤት እዚህ በማድረሳችን ተደንቀው ቀሪውን የግቢ ውበት እና ደግሞ አጥሩን ሌሎች ነገሮች አሉ ብዙ እዚህ ግቢ ውስጥ የምታዋቸው ያስዋቡት ከኋላም የተሰሩ ቀርተው የነበሩ ስራዎቻችንን የከተማው አስተዳደር እንዲያግዝ አድርገውን ለማጠናቀቅ በቅተናል። ከሺህ 987 እስከ ከ1897 እስከ 1910 ዓመተ ምህረት ድረስ መኖሪያ ቤታቸው ነበር፣ ወደ 13 ዓመት። ከዛ በኋላ ግን መዘጋጃ ቤት ሆኖ አገልግሏል። አሁን እዚህ የሚታዩት የኢትዮጵያ የአዲስ አበባ መዘጋጃ ቤት በተለያየ ጊዜ ከንቲባ የነበሩ ናቸው። ከዛ በኋላ ደግሞ ፍርድ ቤት እየሆነ አገልግሏል። እኔ አፈ ንጉሥ ቅጣው ይታጠቁ ይባላሉ፣ እዚህ 1960 ዓ.ም በዳኝነት ሰሩ። ከዛ ወዲያ የአውራጃ ፍርድ ቤት እሳቸው የንጉሠ ነገሥቱ ችሎት የፍርድ አጣሪ ጉባኤ ፕሬዚዳንት ሆነው ነው እዚህ የሰሩት። ግን በኋላ ላይ የአውራጃ ፍርድ ቤት ሆኖ አገልግሏል። የወረዳ ፍርድ ቤት እስከ ቅርብ ጊዜ ድረስ ይሰራ ነበር። ነገር ግን መጨረሻ ላይ ላለፉት 30 ዓመታት እዚህ ላይ መውጣት አይቻልም ነበር ሊፈርስ ስለነበር፣ ፍርድ ቤቶቹ ይህንን ክፍል የሚጠቀሙበት ከታች ለመዝገብ ቤትነት ብቻ ነበር። እዚህ ላይ ግን አንደኛ በረንዳው ደረጃው ሁሉ ፈራርሶ ነበር። ቢወጣበትም ሰው አደጋ ሊመጣ ስለዚህ ላለፈው 30 ዓመት ምንም አገልግሎት አልሰጠም። ይሄ የዳኞቹ መቀመጫ ነው። ይሄ በዛ ጊዜ የነበረው የተሰበሰበ ሙቀጫ ነው። ይሄ ደግሞ በዛ ጊዜ ለኤሌክትሪክ እንትን ያገለግል የነበሩትን ማስታወሻ ነው። ወደ ሀያ ሁለት የሚሆኑ ወጣትና አንጋፋ ሰዓሊያን ስዕሎቻቸውን አምጥተው ቤታችንን እንደዚህ አሳምረው፣ በተለይ እቴጌ ጣይቱንና የአድዋን ጦርነት የሚመለከት ታሪካዊ ስዕሎቻቸውን እንደምታዩት ነው። እንዴት አስበው የኢትዮጵያን አርበኞች እንዴት አሳምረው አንድነቷን እና የሀገራችንን ህልውና የኢትዮጵያ ሕዝብ እንዴት በማህበር በማበር አንድ ላይ እንዳዳናት እንዳቆማት የሚያሳይ ትልልቅ ስዕሎች ተሰቅለዋል። በየክፍሉ ሙሉን እነሱ ተሰርተዋል። የኢትዮጵያ ወጣት እዚህ ግቢ እየመጣ ሀገሩን እንዲያቃት ሀገሩን እንዲያሳምራት ታሪኩን እንዲጠብቅ ህዝቡን ወገኑን የሚረዳ ትውልድ ለመፍጠር ለመቅረጽ በጥበብ ለማነጽ በጥበብን በኩል ደግሞ ስል በትወናም በስነ ጽሁፍም በስዕልም በብራና ጽሁፍም በተለያዩ የትምህርት ክፍሎች ነው ይሄ ቤት የሚያዘው። ሳይቀባ ምን ሳይል የተተወ ነው የተተወው። ለምንድን ነው ከምን እንደተሰራ ለማሳየት? ቅድም እንዳልኩት ይሄ ቤት የተሰራው ከጭቃ ከድንጋይ ከኖራ ተደርጎ ነው። ብንቀባው ፕላስተር ብናረገው አጥባ አይታይ። እቃዎቹ ራሱ እነዚህ ይህንን እቃዎቹን ዓለም ፀሐይ ወደፊት እዚህ የእደ ጥበብ የሸክላ ስራ የእንጨት ስራ ኢትዮጵያኖች ይሰሩት የነበረው። እቴጌ ጣይቱ ደግሞ እጅግ ባለሙያ ስለነበሩ የእሳቸው ሙያ ሁሉ ተመልሶ እዚህ ይመጣል። እቃዎቹን በጣም ነው የወደድኳቸው። የነዚህ ማንቆርቆሪያዎቹ ያሉት ነገር በጣም ነው ደስ የሚለው። ባህል ማዕከሉ አሁን ታድሶ ካለበት ጀምረን የበፊቱን ደግሞ የሚያስታውሰን ቦታ ላይ እናጠናቀቃለን። ተመልካቾቻችን ከጣይቱ የባህልና የትምህርት ማዕከል የቦርድ ምክትል ሊቀመንበር ጋር ቆይታ አድርገን የጣይቱ የባህልና የትምህርት ማዕከልን ስንጎበኝ የነበረ ቆይታችን ይህን ይመስላል። አብራችሁን ስለነበራችሁ በጣም ነው የምናመሰግነው።